በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የልውል እግዚአብሔር ቤተሰቦች አባቶችና እናቶች ወንድሞችና እህቶች፣ በዚህ ይህን አንቀጸ ብርሃን ሚዲያን የምትከታተሉ የልውል እግዚአብሔር ቤተሰቦች በልውል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ከረማችሁ ለሁለት ሺህ አስራ ሰባት ሰሙነ ማማት ክፍለ ጊዜ እንኳን አደረሳችሁ። ለዚሁ መግቢያ እንዲሆነ አንድ ኃይለ ቃል እንጠቅሳለን። አብጠለ ህማመ በህማሙ ወቀተሎ ለሞት በሞቱ የሚል የእግዚአብሔርን ቃል እናገኛለን። ይህን ቃል የተናገረው በቤተ ክርስቲያናችን አስራ አራት ቅዳሴያት አሉ። ከነዛ መካከል አንዱ ኤጲፋኒዎስ ነው። ቅዱስ ኤጲፋኒዎስ የተባለው ሊቅ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ሞቱ ስለ ህማሙ በሞቱና በህማሙ ደግሞ የተገኘውን ውጤት ለማስረዳት ለማስተማር፣ ለማስገንዘብ፣ ለመመስከር የተናገረው ኃይለ ቃል ነው። በቅዳሴው መካከል ላይ በኤጲፋኒዎስ ሲቀደስ የምትሰሙት የሰማችሁት ነው። አዲስ ነገር ባይሆንም ግን ስለ ህማሙ ስለ ሞቱ ስለ ስቅላቱ ስለ መከራው የተናገረው ኃይለ ቃል ነው። አብጠለ በህማሙ ህማመ በሞቱ ሞትን አጠፋ። ወቀተልዎ ለሞት በሞቱ ይላል። በህማሙ ህማምን አጠፋ፣ በሞቱ ሞትን አጠፋ ይላል። ሞት የተባለውም ህማምም የተባለው ዳብሎስ ነው። ጌታችን ሲሰቀል ሲገረፍ፣ መከራ ሲቀበል የተዋረደው የጠፋው ዳብሎስ ስለሆነ እሱን ለመግለጽ ነው። ጌታችን ያው ሌሎችም አባቶቻችን እንዳስተማሩን። መከራ የተቀበለው አንደኛ በስጋው ነው፣ ይህን ማሳት የለብንም። መለኮት በትምህርት ቧት ላይም በመጽሐፍ ላይ እንደተጻፈው አምን እማሞ እየሃመም ይላል። በመለኮቱ የማይታመም በስጋው የታመመ የቃለን እማሙን እናምናለን ይላል። በመለኮቱ የአማሚ ነው፣ በስጋው ግን ታመመ ሞተ ተቀበረ፣ ተነሳ ብለን እናስተምራለን አባቶቻችንም አስተምረዋልና። ምንድን ነው አንደኛ ጌታችን ሞተ ስንል፣ ታመመ ስንል፣ ከገረፈ ስንል፣ ተንገላታ ስንል በመለኮቱ ሳይሆን በስጋው መከራ የተቀበለው በስጋው ነው። እንደገና ደግሞ በስጋው መከራ የተቀበለበት ምክንያት አንደኛ ለካሳ ነው፣ ለካሳ ነው። ሁለተኛ ደግሞ በኃጢአት ምክንያት አተነው የነበረውን ልጅነታችንን ለመስጠት ነው ወይም ልጅነትን የምናገኝበት ምክንያቱም በስቅላቱ ጌታችን በመሰቀሉ ስጋውን አግኝተናል ደሙን አግኝተናል እንደገና በጥምቀት አማካኝነት ደግሞ ከጎኑ በፈሰሰው ደግሞ ልጅነትን አግኝተናል ማለት ስለዚህ ጌታችን መከራ የተቀበለው በስጋው ነው መተከራ የተቀበለበት ምክንያት ደግሞ አንደኛ ለካሳ ነው ሁለተኛ ደግሞ ልጅነትን ለመስጠት ነው በዚህ በሰሙነ ህማማት ያው ሰሙነ ህማማት ማለት የመከራ የፈተና በጌታችን ላይ በመድኃኒታችን በኢየሱስ ክርስቶስ ላይ የመጣው መከራ የምናስብበት ማሰብ ብቻ ሳይሆን የምንመሰክርበት፣ እኛም ደግሞ እንደ አቅማችን የምንጾምበት፣ የምንጸልይበት፣ የምንሰግድበት ህማሙን በህማም የምንሳተፍበት ነው። ይህ ሰሙነ ህማማት አባቶቻችን እንደገለጹልን በሶስት ይተረጎማል። የመጀመሪያው ሰሙነ ህማማት ይባላል። ሰሙነ ህማማት ማለት ህማሙ፣ ሞቱ፣ ግርፋቱ የሚነገርበት ነው። ሁለተኛው የፍጻሜ ሳምንት ይባላል። በሐሙስ ዕለት ወበመንፈቃ ለዕለት ተወለድ በሁለት ተወለድ ተቀብሎ 5500 ዘመን ሲፈጸም ከሰማያ ሰማያት ወርጄ ከልጅ ልጅ ተወልጄ መከራ ተቀብዬ ሞቼ ተሰቅዬ አድንሃለው ብሎ የገባው ቃል ኪዳን ስለተፈጸመ የፍጻሜ ሳምንት ይባላል። ሦስተኛው ደግሞ ቅዱስ ሳምንት ይባላል። ሰሙነ ሕማማት ቅዱስ ሳምንት ይባላል። ይህም የተባለበት ምክንያት ስጋውን ቆርሶ ደሙን አፈሶ ዓለምን ስላዳነበት ማለት ነው። ቅዱስ ሳምንት ይባላል ሶስተኛው ይሄ ነው። እንግዲህ በዚህ በሰሙነ ሕማማት የመጀመሪያው እንግዲህ ሰኑይ ነው ወይም ሰኞ ነው። በሰኞ ማለት በሰኑይ ዕለት ወይም በሰኞ በቤተ ክርስቲያናችን ሁለት ነገሮች ይታሰባሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሆሳና በዓልን ወደ ኢየሩሳሌም በአህያዋና በሁርንጭላዋ ተጭኖ ወደ ኢየሩሳሌም በገባለት ያው ሕፃናቱ እንደውም ወደዚህ ወደ ዕለተ ሆሳና ወይም እሑድ ወደ ተከናወነው ታሪክ ከመግባታችን በፊት አላዛር የተነሳው ቅዳሜ ነው። በማግስቱ ግን ጌታችን የተነሳው አላዛር ፊት ለፊት እየሄደ ጌታችን ደግሞ በአህያዋና በሁርንጭላዋ በሁለቱም ላይ ሆኖ ወደ ኢየሩሳሌም በሚገባበት ሰዓት ሆሳዕና በአርያም ሆሳዕና በአርያም እያሉ እያመሰገኑ ሕፃናቱ እግዚአብሔርን እያመሰገኑ የተቀበሉትም የአላዛር በመነሳቱ ጌታችን ደግሞ በአህያ ውርንጭላ አህያዋና በውርንጭላዋ ሁኖ በመመላለሱ ሲያመሰግኑ አይሁድ በዛን ዕለት በጣም አዝነው ነበረ። ለሌሎቹ ደስታ ነበረ። በተለይ ብዙ ሰው ባላዛር በሞት ባላዛር መነሳት አላዛር በሚሞትበት ሰዓት ጌታችን ለቅሶ ቤት ተገኝቶ አጽናንቷል፣ አስተምሯል፣ አልቅሷል። በሐዘን ቤት መገኘት እንዳለብን የሐዘን ተካፋይ መሆን እንዳለብን ሲገልጽልን አዝኖ አልቅሶ ለቅሶ ቤት ተገኝቶ እንደገና በአራተኛው ቀን አላዛርን አስነስቶ አላዛር በተነሳ በማግስቱ ነው በህያዋና በሁንን ጭለዋ ሆኖ በሚጓዝበት ሰዓት አላዛርም አብሮ ጉዞ ያደርግ ነበር እና በአላዛር መነሳትና በአላዛር ደግሞ አብሮ ጉዞ በማድረጉ ብዙ አይሁድ አዝነዋል ማለት ነው። ብዙ ሰው በዚህ ምክንያት አምኖበታል በአላዛርም መነሳት የህፃናቱን መስጋና በዚህ ሰዓት እንደውም ቀረብ ብለው ያው ህዝቡ ሁሉ እየተከተለ ነው እየተከተለው ነው ምን እያያችሁ ነው፣ ምን እየሰማቸው ነው እያሉ የመንቀፋ እና የጥያቄ እንዳቀረቡ ነው። ያው ህዝቡን ለመንቀፍ እየሞከሩ ጥያቄን በሚያቀርቡበት ሰዓት ጌታችን ምንድን ነው ያላቸው ህፃናቱን እንዳያመሰግኑ እንዳይመሰክሩበት ከለክሏቸው ሉ አይቫኒክ የሉ እነዚህ የምታዩቸው ድንጋዮች ተነስተ ያመሰግናሉ ብሏቸዋል። በዚህ ምክንያት እንግዲህ ያው እንዲሁ በጉዞ ላይ ነው የዋለው። ይሄ ተአምር ተሰርቷል፣ ወሳና አለ የህፃናቱ ምስጋና፣ ዘንባባውን እየቆረጡ ልብሳቸውን እያነጠፉ እንኳን ላንተ አይደለህም አንተ የተቀመጥክባት አያ መሬት መርገጥ የለባትም እያሉ ያው ልብሳቸውንም ዘንባባም እየቆረጡ አንጥፈዋል። ያው በደስታ ተቀብለውታል። ደግሞ በሀዘንም ደግሞ ያዩት ነበሩ እና ይሄ በተከናወነ እንግዲህ ያው እሁድ መችቶ ስለነበረ ሰኞ ጧት አንደኙ ከፈጸመው ታሪክ አንዱ ወደ ቤተ መቅደስ ገብቶ ቤተ መቅደሱን ያጸዳበት ነው። ቤተ መቅደሱን ገብቶ ያጸዳበት ነው። ቤቴ የጸሎት ቤት ነው እናንተ ግን የወንበዴዎች የቀማኞች ቦታ አደረጋችሁት ብሎ ቤተ መቅደሱን ያጸዳበት ወደ ቤተ መቅደሱ የንግድ ማቴሪያሎች እንዳይገቡ ወይም የንግድ ቁሳቁሶች እንዳይገቡ በቤተ መቅደሱ ዙሪያ ያለውን ገበያውን የፈታበት ነው። ይሄ ደግሞ ምኩራብ በሚባለው በዚህ በጾሙ የተማርንበት ነው እና ቤተ መቅደሱን ያጸዳበት ከዛ አካባቢ ያለውን ያባረረበት፣ ቤቴ የጸሎት ቤት ነው እናንተ ግን የወንበዴዎች ዋሻ የሌቦች መሸሻ አደረጋችሁ ብሎ ነቅፎ በቤተ መቅደሱ ዙሪያ ያሉትን ገበያውን እንደፈታ ከዛም በኋላ የቁሳቁስ ወደ ቤተ መቅደሱ እንዳይገባ፣ ባጭሩ ሰኞ የመንጻት ቀን ይባላል። ማለት ቤተ መቅደሱ የነጻበት በዛው አንጻር ደግሞ የቆሸሸው ሰዎች ሰውነትም የጸዳበት ብቻ የመንጻት በዓል ተብሎ ይነገራል። አንዱ ይሄ ነው። ሁለተኛው ሰኞ የሚታወቀው የበለሷ ነገር ነው። ጌታችን ያው በማግስቱ ማለት ነው። እሁድ አድሯል። ጧት በጧት ወደ ከተማ ሲወጣ ተራበ። ነው ወምዝር በጊዜ ኢየሱስ በጧት ወደ ከተማ ሲወጣ ተራበ። በሚርበበት ሰዓት ፊት ለፊት በለስ የምትባል ዛፍ አይቷል። ፍሬ አገኛለሁ ብሎ ወደ በለሷ በሚሄድበት ሰዓት በለሷ ፍሬ ያልተገኘባትም ማለት ነው። በለሷ ፍሬ ስላልተገኘባት በለሷ ንረገማት ይላል። በለሷ ወዲያውኑ ደረቀች። ምንድን ነው አባቶቻችን መተርጉማን ያስቀመጡት፣ በለስ የተባለ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዚህ ምድር ላይ በሚመላለስበት ወደ ሰዎች መጣ። ወደ ሰዎች የመጣው ፍቅር ፈልጎ ነው ፍቅርን ፈልጎ ሲመጣ ደግሞ ከሰዎች ፍቅር አላገኘም። ያው ፍቅርን እንደተራበ ነው። አሁን ወደ እኔና ወደ እናንተ ቢመጣ እግዚአብሔር ያን ጊዜ ከበለሷ በለስ ዘይቤ ቤተ እስራኤል እሙንቱ ይላል። በሌ የተባሉ እስራኤል ናቸው። ወደ እስራኤል ዘሥጋ ነው ሄደው በሚሄድ ሰዓት በለሷ ፍሬ እንዳልተገኘባት ወደ ሰዎቹ ሲሄድ ፍቅር አላገኘም። ወደ እኔና ወደ እናንተ ቢመጣ እግዚአብሔር፣ እውነት እግዚአብሔር የሚፈልገው ፍቅር ከኔና ከእናንተ ይገኛሉ። ይህንንም ማየት ያስፈልጋል። እግዚአብሔር በችስ ፍቅር የኀጢአትን ብዛት ይሸፍናል ይላል። ፍቅር ያስቻችላል፣ ፍቅር ያስታግሳል፣ ፍቅር አያቀናናም። እንግዲህ ከፍቅር በላይ በዚህ ምድር ላይ የሌለም እንደው ሐዋርያው ሲናገር ፍቅር ማለት እግዚአብሔር ነው ብሎ እና ፍቅርን ተርቦ እንደመጣ ፍቅርን እንዳላገኘ ከዛ በኋላ በለሲቱን ረገማት ይላል። በለሲቷም ወዲያው ደረቀች ይላል። ሁለተኛው ይሄ ነው። እንደም አባቶቻችን በዚህ ምድር ላይ ሲመጣ ያው ወደ ኦሪት እንደሄደ ኦሪት የምትባለውን ጋየ በውስጧ ኦሪት ከመባል በስተቀር ምንም ነገር በበለሷ ፍሬ እንዳልተገኘ፣ በእስራኤልም ደግሞ ምንም እንዳልተገኘ፣ እስራኤል መባል እንጂ በውስጣቸው ምንም እንዳልተገኘ፣ ፍቅር በማጣቱ ጌታችን እንዳዘነ፣ ከሰዎች የሚጠብቀውን ባለማግኘቱ ፍቅርን አዝኖ እንደሄደ ያስረዳሉ። ህጊቱን ደግሞ ረገማት ነው ሚለው ኦሪት ከመባል በስተቀር ምንም ስላላገኝባት መሻር ያለባትን የኦሪቷን ክፍል ሻረ ይላል። ከዛ ባሻገር እንግዲህ ያው ሌላው ወደ ዋናው ስንሄድ ያው ኃጢአትን በዚህ ምድር ላይ ሰፍና አገኛት ነው። በዚህ ምድር ላይ ኃጢአትን ሰፍና ሲያገኛት ኃጢአቱን ረገማት፣ ተነቃቅላ ጠፋች፣ የውርስ ኃጢአት ተቋረጠ ይላል። እንግዲህ በዋናነት ሰኞ የበለሲቷ መረገም በበለሲቱ አንጻር ያለው በሰው ልጅ ላይ ያለው ኃጢአት መወገዱን፣ መደምሰሱን፣ መጥፋቱን እኛ ደግሞ እግዚአብሔር በሚመጣበት ሰዓት ወደኛ ሲመጣ ከኛ ፍቅር እንደሚፈልግ ከኛ እምነት እንደሚፈልግ ከኛ በጎ ስራ እንደሚፈልግ የምንማርበት ነው። ስለዚህ ኃጢአት ተነቃቅላ ጠፋጭ በአምሳለ በለስ ረገማል ኃጢአት ኃጢአት እንደተነቀለች የሰው ልጅ ከኃጢአት ማሰሪያ የተፈቱበት በበለሲቱ አንጻር ይሄ የተገኘበት እንደሆነ ያስረዳል። የቤተ መቅደሱ መንጻትና በበለሱ አምሳል ኃጢአት እንደተረገመችና ተነቃቅላ እንደጠፋች የሚያመለክት ነው። የሰኞ ይሄ ነው። አንኳረኩሩ ዘልፈ ለጠፈረ ሰማይ በማእከላ ድርሃ ለ ፈ መዐልት ለጽልመተ ሌሊት በክፍላ